የተወደዳችሁ እንዴት አላችሁ? ዛሬ ከመላው ቤተሰብ ጋር መጥቻለሁ። እጅግ ደስ የሚል ፕሮግራም አለን። የምንሄድበትን ቦታ አለ። እስከ መጨረሻ አብራችሁን ከቆያችሁ ታያላችሁ ማለት ነው። አብራችሁን ቆዩ። ሀገራችን ውብ እንደሆነች እኛ ኢትዮጵያውያን ብናውቅም በሚዲያ ግን ተንቋሻ ስትዘገብ እናያታለን። በአንጻሩ ደግሞ በአሜሪካ ምድር አንድ የቆሻሻ እይታ እንደሌለ ተደርጎ በምዕራባውያን እንሰበካለን። የአሜሪካ ድብቅ ገጽታ ምንድን ነው? አብረንኒ እየተወደዳችሁ እንደምታዩ ወደ ግሮሰሪ እየገባሁ ነው። ለውሏችን የሚያስፈልጉ ነገሮች እገዛለሁ። የምገዛቸው ነገሮች ለምንገዛው ለማንድስ የሚለውን ለማየት እስከ መጨረሻ አብራችን ቆዩ። ይህ የመንገድ ስም ማርቲን ሉተር ኪንግ ተብሎ ይጠራል። እኒህ ሰው ከሰሯቸው ውስጥ አንዱና ዋናው የዘር መድልዎች እንዲቆሙና የሰው ልጆች መብት እንዲከበር ማድረጋቸው ነው። በመንገዳችን ይህ የምታዩት በሎስ አንጀለስ ዳውንታውን የሚገኝ በጣም ትልቅ ማርኬት ነው። እንደ ሀገራችን መርካቶ በሉት። እዚህ ውስጥ ተገብቶ የማይገኝ ነገር የለም። በተለይ ወደ ሀገራችን ለመሄድ ስናስብ እዚህ ብንመጣ እጅግ ብዙ ነገሮች በርካሽ እናገኛለን። በአሜሪካ ለምትኖሩ ቤተሰቦቻችሁ እንዲህ በሀገራዊ ልብስ አብረው እንዲቀርቡ የሀገር ልብስ በፈለጋችሁበት መልክ የማቀርብላችሁ እንደሆነ ሳበስራችሁ በተላቅ ደስታ ነው። እንግዲህ ወደ መዳረሻችን ቦታ ደርሰናል። ልጆች፣ እንደምታያቸው ጎዳና ላይ የወጡ ወገኖችን በሀገራችን ኢትዮጵያ የጌታችን ልደት ክሪስማስ የሚከበርበት ቀን ነው። ዘሴም ታይም ደግሞ ሃፒ ኒው ይር እያሉ ያናግሯቸዋል። ለእነዚህ አይነት ላሉት የእግዚአብሔር እጅና ልብ በይበልጥ የተከፈተ ነው። እንደውም ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ ይላል በምሳሌ 1824። እውነተኛ ወዳጅ ከሰማይ ሰማያት ከክብር ወርዶ ራሱን ባዶ አድርጎ እንደኛ እንዳንዱ ሆኖ በምድር እጅግ ታላቅ ፍቅሩን የገለጸልን አምላክ አለን። እግዚአብሔር እጅግ የሚወዳቸው ፍጥረታቱ ናቸው። እዚህ ላይ እንግዲህ በአንድ ዓለም ላይ የሚኖሩ ነገር ግን በተለያየ የአኗኗር ዘይቤ ውስጥ ያሉ ሰዎችን እንድታስተውሉ እወዳለሁ። ይህ ባለ ሀብት፣ ወይም ባስኬትቦል ተጫዋች የሚኖርበት ቤት ሰባ ስድስት ሺ ስኩዌር ፊት ነው ይለናል። ነገር ግን ከዚህ በጣም ትልቅና ሰፊ ቤት የሚጠቀምበት ሁለቱን ክፍል ብቻ ነው፣ ኪችኑን እና ምኝታ ቤቱን። የቀሩት ክፍሎች ማንም አይጠቀምባቸውም። እዚህኛው ደግሞ በትንንሽ ፕላስቲክ በተሰራ ድንኳን ውስጥ የሚኖሩ መኖርን እየፈለጉ ግን መኖሪያ ያጡ ሰዎችን እናያለን። በዚህ በደሳሳ ቤስት እንደምታያቸው ሳቅ፣ ደስታ፣ ተስፋ አለ። ነገር ግን እንደ ባለ ሀብቱ የሚያጓጓ መኖሪያ ቤት የላቸውም። አንዳንድ ሆም ለሶች ከሚያስደንቀው ነገራቸው ላምበርጊኒ መኪናና ትልቅ ቤት እያላቸው ደጅ መተኛትን ይሻሉ። እንግዲህ ነገሩ በምሳሌ 17 ላይ እንደተጠቀሰው ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል ይሆናል። ለቀበሮዎች ጉድጓድ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ብሎ ኢየሱስ ክርስቶስ ስለ ራሱ እንደመሰከረ፣ ይህ የተደበቀው የአሜሪካ ሕይወት የሚያሳፍር ሳይሆን ይልቅስ ጌታችን በሚመጣበት ጊዜ ከእነዚህ ወንድሞቼ ለአንዱ ስንኳ ስላደረጋችሁት ለእኔ እንዳደረጋችሁት ቆጥረዋለሁ እንዳለ ስለ ጌታ ስንል ጎዳና ለወደቁት በረከት እንሁናቸው እንጂ ከቷን እንደብቃቸው። በዛሬው ቪዲዮ በዋናነት ሁለት ነገሮችን እንድትይዙልኝ እፈልጋለሁ። አንደኛ ልጆቻችን ከልጅነታቸው ጀምረን ለሌሎች ማካፈልን እንዲለምዱ ነው። ምክንያቱም ልጆቻችን ገና ከዚህ እድሜያቸው ይህንን እያሳየን ካሳደግናቸው ሀገራችን ላይ እንዳለ ልክ እንደ መቄዶንያ ብዙ አይነት መቄዶንያዎች መፍጠር እንችላለን ማለት ነው። አሁን የእኛ ኃላፊነት እንደ እግዚአብሔር ቃል ድሆችን እንድናስብ፣ እንዳንረሳቸው ተነግሮናል። እንዲሁም በመጨረሻው ሰዓት ጌታችን ሲመጣም የምንጠየቀው ይህንኑ ነው። ሁለተኛው ደግሞ ለብዙዎቻችን አሜሪካ ማለት ገነት ይመስለናል። በተለይ ወደዚህ ሀገር ለሚመጡ የአእምሮ ዝግጁነት ያስፈልጋቸዋል። በአሜሪካ ሀገር ከላይ ጥሩ ኑሮ ካላቸው ጀምሮ መካከለኛና ዝቅተኛ ኑሮ እያለን ብንሄድ ከተለያዩ ህብረተሰብ ወደ ጎዳና ይወጣሉ። በብቸኝነት ባህር፣ በተስፋ መቁረጥ ውስጥ ዘፍቆ ሲያሰቃየው አይናችን እያየ ለምንድን ነው የምናልፈው? ይልቆም ብለን ሞትን እንቅደመው። አመሰግናለሁ።